የእስር ቤት ፕሮግራም አዘጋጅተው ሴራ ሲያሴሩባ ያለው እጅ ላይ ያለው ነገር ሊቀበሉ የሚደራጁ ሰዎች አያሉ እና አንተ ወደ እስር ቤት ገብተ ከንብረት ከነገር ከጨዋታ ሁሉ ውጭ ሊያደርጉ በደንብ በተጠና ሁኔታ፣ በደንብ በተደራጀ ሁኔታ ሰበብ እየፈለጉብን የለበትም በምክራቸው መሃል የለበትም ሲያሴሩ በእኔ ላይ የለበትም አልተስማማም። ሰማኝ ሞት አዋጅ አይሰራም። በይወቴ አይሆንም። በይወቴ ምን ብሎታል? ምን ብሎታል? ምን ብሎታል? አባቴ እግዚአብሔር እንደዚህ ይልሃል። አዋጁ በአዋጅ ተገልብጧል። አሜን፣ ሃሌሉያ፣ ሃሌሉያ። የልጅነትህ አምላክ እግዚአብሔር ካንተ ጋር እንዳለው ወዳጆችህ፣ ጠላቶችህ፣ ከሳሾችህ እያ ያሉ አለኝ። አሜን ሃሌሉያ እስኪ አዋጅ ተገለበጠ ትገምና፣ በል አዋጅ ተገለበጠ። ምን እንዲሆን አላውቅም። በአንተ ዙሪያ እየመከሩ ያሉ ሰዎች አሉ። ከታች እስከ ላይ እየመከሩ ያሉ ሰዎች አሉ። የሆነ ነገር ከእጅህ ላይ ሊመነትፎ የተዘጋጁ ሰዎች አሉ። አሳልፍ ያልሰጠህም አለኝ። እሺ አፈወርቅ የሚባል ሰው ታውቃለህ? ላንተ የአባተ ስም ነው። ላንተ ደግሞ ወዳጅ የሚመስል የጠላት ስም ነው የነገርኩህ። ዛሬ ጠላትህ ታስሯዋል። ጠላትሽ ታስሯዋል። ከሳሻቹ ታስሯል። አትታሰርም፣ ይታሰራሉ። አትያዝም፣ ይያዛሉ። ሁለት እጆቹ ብድግ ይበሉ። አሁን እየሳቁ ለሚቀሉ እግዚአብሔር አሳልፎ አይሰጥህም። እየሳቁ ለሚገሉሽ እግዚአብሔር አሳልፎሽ አይሰጥም። በጌታ በኢየሱስ ስም ለጥርሶቻቸው ንክሻ እግዚአብሔር አሳልፎ አይሰጣችሁ፣ እግዚአብሔር አሳልፎ አይሰጣችሁ። ይሄ ሰው ወዳጅ የሚመስል ብዙ የጠለቀ ትውቅ ወይም አግባብ የሌለ ሰው ነገር ግን ዝም ብሎ የሆነ በአፉ የሚደልል አይነት ሰው ነው ያየሁት። በጥርሱ የሚሸነግል አይነት ሰው ነው ያየሁት። አሁን ይሄ ሰው ጌታ መንፈስ ቅዱስ ጠራው። እዚህ ጋር እሱ ደግሞ የት ነው ያለው? አለ እስር ቤት ኦኬ። ስማኝ አንተ ደግሞ ለአንተ ጠላቶች የእስር ቤት ፕሮግራም አዘጋጅተው ሴራ ሲያሴሩባ ያለው እጅ ላይ ያለውን ነገር ሊቀበሉ እውነት ነው። የሚደራጁ ሰዎች ያሉ እውነት ነው። እና አንተ ወደ እስር ቤት ገብተህ ከንብረት ነገር ከጨዋታ ሁሉ ውጭ ሊያደርጉ በደም በተጠና ሁኔታ በደንብ በተደራጀ ሁኔታ ሰበብ እየፈለጉብን እውነት ነው። የለበትም በምክራቸው መሃል የለበትም፣ ሲያሴሩ፣ በእኔ ላይ የለበትም፣ አልተስማማም። ሰማይ ብዙ ዘመን በጌታ ቤት ኖርሃል፣ ብዙ ዘመን በጌታ ቤት ኖርሃል። አሁን ጌታ ሆይ፣ ጌታ ሆይ፣ ጌታ ሆይ፣ ፍረድልኝ፣ ፍረድልኝ፣ ፍረድልኝ፣ ፍረድልኝ እያልክ ነው እውነት ነው። ጌታ አይፈርድም? ይፈርዳል፣ አይፈርድም ተናግሯል። ይሄ ጣሪያ ይባላል። ጣሪያ ከላይ የለበሰ ነገር አለ፣ ቆርቆሮ ነገር እና እንደዚህ ከቤት ስራ ጋር የተገናኘ ነገር ምን ታውቃለህ? እኔ ብዙ ቸርቾችን የምትሰራው ነኝ። ብዙ ቸርቾችን የሰራሁት ምትሰራው አንተ ነህ። ፋብሪካው አለኝ። የምን ፋብሪካ ነው ያለክ? የቆርቆሮና የብረት እሱን አይደል? እንዲ ያየሁት ስጩና አሜን በለይ እባክህ። ትገሚና አሜን በይ። እንዲህ ጥርሳቸውን የነከሱ ሰዎች ጊዜ ጠብቀው የተደራጁ ሰዎች ነው ማለት ነው። እውነት ነው። እውነት ነው። ጥርሳቸውን ነክሰው ጊዜ ጠብቀው የተደራጁ ሰዎች ነው። እውነት ነው። አሳልፌ አልሰጥህም አለ። እውነት ነው። ብሏል ጌታ፣ ጌታ ብሏል። አንተ የእውነት ተከተለኝ አሳልፌ አልሰጥህም፣ በተደጋጋሚ ተናግሯል ጌታ። አጠገባቸው ያለው ንኩትና የተከተልከው እግዚአብሔር ባሉት አንተንና ቤትህን አሳልፎ አይሰጥም። ኦኬ፣ ቆርቆሮ ፋብሪካ አሁን በስራ ላይ ነው ያለው በስራ ላይ ነው ያለው። በስራ ላይ ነው ያለው። አሁን አንተ ትልቁ ምጉት ትልቁ ክርክር እግዚአብሔር ሆይ ውረድ ፍረድ ነው የምትለው። እጆቻችሁን ዘርጉ፣ ወደ ላይ ዘርጉ፣ ዘርጉ። ሊያጠፋችሁ የወጣውን እግዚአብሔር ያጥፈዋል። አሜን። ሊያስራችሁ የወጣውን እግዚአብሔር ያስረዋል። ሊገላችሁ የወጣ ራሱ ይሞታል። ዛሬ በዚህ በተቀባዩ በክርስቶስ ኢየሱስ ስም የወንድሜ ሰላም፣ የወንድሜ በረከት፣ የወንድሜ ኃይል እንዲታደስ እንጸልያለን። ዘርጉ እጆቻችሁን። አንተንና ነገርን የሚፈልገውን ረገም ነው በሉት። ተናገሩበት፣ ተናገሩበት። ሁለት ሰከንድ ሰጥቻችኋል። ተናገሩበት፣ ተናገሩበት፣ ተናገሩበት፣ ተናገሩበት። የቅዱሳንን በረከታ አሕዛብ እንዲበላ የእግዚአብሔር ፈቃድ አይደለም። ሟርተኛው አስማተኛው እንዲበላ የእግዚአብሔር ፈቃድ አይደለም። ቅዱሳን ይባረኩ ዘንድ ነው የእግዚአብሔር ፈቃድ። ተናገሩበት። ሀሌሉያ ሉያ ኦኬ። አንደኛ በመከናውንህ በስኬትህ የሚናደዱብህን፣ ሁለተኛ የጌታ በመሆንህ የሚናደዱብህን፣ ሦስተኛ የአባትን ዘር ተከትሎ የመጣውን ጨለማ ሦስቱንም በአንድነት እንደ ተቀባ እንደ እግዚአብሔር ባሪያ ረግመዋለሁ። እየተረገመ ይሆን። ከጤናህ ላይ አነሷቸው፣ ከበረከት ላይ አነሷቸው፣ ከጸሎት ላይ አነሷቸው፣ ከሕልም ላይ አነሷቸው። ከዚህ ቀን ጀምሮ እየተባረክ ለበረከቶን እንዳንተ የሚጸል የለም። በጣም ትጸልያለህ፣ ጌታን በጣም ትወደዋለህ። ነገሮች ግን እንዳልነበሩ እየሆኑ ነው። ከባድ ድንጋጤና ፍርሃት ውስጥ ነው ያለው። በናዝሬቱ ጌታ በኢየሱስ ስም ተንበርከክ፣ ለጌታ ክብር፣ የትኛውንም ድንጋጤ፣ ፍርሃት፣ ውርደት ካንተ ህይወት ላይ ዛሬ በጌታ በኢየሱስ ስም እንዳይቀጥል፣ ይህንን በጌታ በኢየሱስ ስምና ስልጣን በእግዚአብሔር ስም በዚህ ዘይት ወደ ትናንትናው ማንነት አይደለም ወደሚበልጥ ክብር ትገባ ዘንድ ወደሚበልጥ በረከት ትገባ ዘንድ ስጋና ደም ላይ የተቀመጠ አጥንቶች ላይ ስራ ስሮች ላይ ያለ የትኛውም ህመምና ደዌ ከዚህ ቀን ጀምሮ ከላይክ ላይ ይነሳ ይው በጌታ በኢየሱስ ስምና ስልጣን በዚህ ዘይት ጠል አረሰረስኩ። እየተባረክ ለበረከቱ የሚፈልግ አያገኝ የሚያስፈልገው በታምራት ይዘጋጅ። የረገጥክበትን ሁሉ ውረስ። አሜን ሃሌሉያ። ሚስጥር ነግረሃለው። ተደራጅተው ተደራጅተው ያንተን ነገር ዝግዝግት ታደርገው ዙሪያውን እንዲም እንዲም እንዳትል ያደርጉ የተዘጋጁ ሰዎች አሉ። ምክራቸውን እግዚአብሔር በተንኩት አለ፣ ሰልፋቸውን በተንኩት አለ። አንተ ባሪያ የመጨረሻ ጌታ ምን ይልሃል ብትለኝ፣ አሳልፍ አልሰጥህም፣ በሰላም ሂድ። አጨብጭው ለጌታ ክብር። ይህ ሰው ብዙ ቀን ና ብሎ እኮ ደውሎልሃል። አንተ ጣምልክማ ህዝቤንም ያስጨንቅ ምድሪቷንም ያስጨንቅ፣ ፋይናንሱን፣ ፖለቲካውን የያዘ የዘንዳው እጅ በኢየሱስም ይታሰር ይታሰር። በዘር ጥላ በሃይማኖት ጥላ ስር የተቀመጠ ይታሰር በኢየሱስም ይታሰር። አባቴና አምላኬ እግዚአብሔር ሆይ በልጅህ በክርስቶስ ኢየሱስ ስምና ስልጣን ብዙ ጊዜ ለወንድሜ ስትሟገጥ ስትከራከራ ይቻለሁ አሁንም ተከራካሪውን ተከራክረ ስለ ያስከለት አመሰግናለሁ። ስለ መታህለት አመሰግናለሁ። ልክ እንደዚህኛው ወንድሜ እግዚአብሔር አሳልፈ ያልሰጠህም ማለት አላውቅም። ደግሞ በምን ጉዳይ እንደሆነ አቅም ሆነሃለሁ አለ ጌታ። በጌታ በኢየሱስ ክርስቶስ ስምና ስልጣን አቅም የሆነው እግዚአብሔር ከዚህ ቀን ጀምሮ ኃይልህን ጉልበትህን አድሶ ቁርጭምጭሚትህን አጽንቶ በከፍታዎች ሁሉ ላይ የምትዘልበትን ጉልበት በጌታ በኢየሱስ ስም በጠላቶች ፊት ሰጠው። በአብ በወልድ በመንፈስ ቅዱስ ስምና ስልጣን በሦስቱ ስላሴ ስም ተፈጸመ። ክፉ ለዘላለም አያገኝህ። ሂድና ተከናወን በኢየሱስ ስም።